የሚደመር የእሳቸው ፍቅር ሚዛን ይደፋል ይላል እና የእሳቸውን ፍቅር በምን መልኩ አይታችሁት ነው ወይም በምን ተገለጸ? የሚለውን በጣም ጥሩ። የነቢያችን ሰለላሁ አለይህ ወሰለም ለትውልዳቸው ያሳለፉት ያኔ ያሳዩበት ፍቅራቸውን የገለጹበት በጣም ብዙ ነው። ከእነዚያ መካከል የተወሰነ ልግለጽልህ። ነቢያችን ሰለላሁ አለይህ ወሰለም ከእለታት አንድ ቀን አንድ ሀዲስ ተናገሩ።

ምድር ላይ ዱዓቸውን አድርገው ጨርሰው ሄደዋል አሉ። የእኔን ዱዓ ግን የተሰጠኝን ዕድሌን አቆይቻታለሁ ለትንሣኤ ቀን፣ የዛኔ ለትውልዶቼ ምልጃ ተሆነ ዘንድ አሉ። ተመልከቱ፣ ሁሉም ለብዬ እዚህ ምድር ላይ ዱዓ አድርገዋል። ኖህ ምን ዱዓ አደረገ? ጌታ ሆይ ከሃዲያኖችን ከምድር ገጽ አጥፋልኝ አለ። ማዕበል ከለት እንዳለ ከሃዲያኖችን አጠፋለት። ሎጥም ልክ እንዲሁ ዱዓ አደረገ። እነዚያን ግብረሰዶማውያን አጠፋለት ታቸዋላ ኩሉም ድዕብ ድዕብ። መሲሁ ዒሳ አለይህ ሰላም አደነኛ አዳነው ወደ ሰማይ ወሰደ። ነቢይ ሙሐመድ ሰለላሁ አለይሂ ወሰለም እዚህ ላይ ማድረግ ይችሉ ነበር? አዎ ይችሉ ነበር። ነገር ግን ለተውልዶች የተቀመጠልኛል። ምን ያክል ቢያፈቅሩ ነው ተውልዳቸውን ሁሉም ራሱ እዚህ ተጠቅሞ ይራ ቦታቸው

ሊቀሰፉ አላደርግም አሉ። ከዚያስ ወደ ሌላ ከተማ ሄዱ። ከመካ ራቅ ትላለች። ወደ ጣይፍ ሄዱ። ከአንድ ሰሃባቸው ጋር ዘይድ ብኑ ሀሪሳ ከሚባለው ጋር ሄዱ። ነቢያችን ሰለላሁ አለይሂ ወሰለም የጣይፍ ሕዝቦችን ለማስተማር ማለት ነው፣ ከባዕድ አምልኮ እንዲወጡ ወደ አብርሃም ወደ ኢስሐቅ ወደ ያዕቆብ አምላክ ወደ አንዱ አምላክ ተመለሱ ብለው ሊመልሷቸው ሊያስተምሯቸው ዘንድ የነቢያትን መንገድ ለማደስ ነው ላካቸው። አላህ ሱብሃነ ወተዓላ በመጨረሻ ዘመን ላይ ለዓለም እንደሚልክ ለኢብራሂም ነግሮት ነበር። በሱረት አልበቀራ ላይ ያለ ልክ እንዲሁ መሲሁ ከእኔ በኋላ የሚበጣም መልእክታ ያለ ሙሐመድ ወይም አህመድ የሚባል ብሎ ነግሯቸዋል። መጨረሻ ላይ ሄዱ ነቢያችን ስ ላ ስለም ጣይፍ ወደምትባለ ከተማ ለጣይፍ ንጉሶች ነገሯቸው። እነዚህን በአዳም ልኮዎች እንድትተውና አንድና ብቸኛ የሆነውን የአብርሃምን የእስሐቅ፣ የያዕቆብን አምላክ እንድታመልኩ ጥሪ ያደርግላቸዋለሁኝ ብለው ነገሯቸው። የነዚህ የጣይፍ ሰዎች እንዳለ ሁላቸውም ከህፃን እስከ ትንሽ፣ ከመሪ እስከ ተመሪ፣ ከእብድ እስከ ጤነኛ፣ ከወንድ እስከ ሴት እንዳለ ሙሉ የከተማው ህዝብ ተሰባስበው ንጉሶች ማዘዙባቸው፣ ከአማልክቶቻችን ፈቀቅ ሊያደርገን መጥቷልና፣ አንዱን አምላክ ብቻ አምልኩ እያለ ይጠራናልና፣ ይህን ሰው ከዚህ ሀገር አስወጡት፣ ደብድቡት ብለው አዘዙ ንጉሶች። እንዳለ የከተማው ህዝብ ያለው ብረት ያለው በብረት ድንጋይ፣ ያለው እንጨት ያለው በእንጨት፣ ሁሉም ተሰብስቦ ይደበድቧቸው ጀመር።

ነብያችን ሶለለሁ አለሂ ወሰለም አልቻሉ የሆነች ዛፍ ስር አገኙ፣ ተቀመጡ። እዛ ወዲያው ምን አሉ ነቢያችን ሶለለሁ አለሂ ወሰለም፣ ወካን የምስሕ ደም ደምን እንደዚህ እየጠረጉ ይላል አላሁም ግፍር ለሁም ፈኢነሁም ላ ያዕለሙን። ጌታ ሆይ ስለማያውቁ ነው እና እነዚህ ሰዎች የደበደቡኝ ያደሙኝ ያቆሰሉኝ ይቅር በላቸው ብለው ጸሎት አደረጉላቸው ይላል። ወዲያው ከአምላክ ከአላህ ዘንድ መልአኩ ገብርኤል ተላከ ከእርሱም ጋር አብሮት

የአላህ እዝነት በረከት በአንተ ላይ እየስፈን ካላቸው በኋላ እነሆ ጌታ አላህ ዛሬ ወደ አንተ ልኮኛል። ሕዝቦችህ በአንተ ላይ ያደረሱብህን ግፍና መከራም ተመልክቷል። አንተ የፈለግከውን እዘዘኝ አላቸው። ልቀስፍልህ አንተ ከፈለክ ብሎ ሁሉ ምርጫ ቀረበላቸው። እነዚህን ሁለት ተራሮች ጋራዎች፣ ከዚያና ከዚህ አምጥቼ እነዚህ ሰዎች ላይ እዚሁ ልጨፍልቅልህ አላቸው። ታዲያ ነብዩ ሶለላሁ አለይሂ ወሰለም ለእነዚህ ሰዎች ፍቅራቸው እንዴት ገለጹ? ብለው ነው የመለሱት። መቅሰፍት መጥቶላቸው ሌሎች ነቢያቶች እኮ መቅሰፍት እኮ ለምነዋል ህዝቦች ረቢ ላ ተዘር ዐለል አርድ ሚነል ካፊሪን ደያራ አለ ኖ ምን አለ፣ ጌታዬ ሆይ በምድር ላይ ምንም አይነት ካህዲን ሳታስቀር ቀስፍልኝ አጥፋልኝ አለ። በማዕበል አጠፋለት። ነቢዩ መሐመድ ዱዓ ላደረጉባቸው ጭራሽ መጥቶላቸው ቀርቦላቸው ቀሰፍልህ ተብለው አልፈልግም አሉና መለሱት። ላ አሉ አይ፣ እንዲጠፉስ አልፈልግም አሉ። ታዲያስ ምንድነው የሚፈልጉት? በል ሪዱ አንይሪጃ ላሁ ምን አስላብህም መን ያቡዱ ላ ወህደሁ ወላ ይሽሪኩ ቢሸይአን አለው ይልቁንስ እነዚህ ዛሬ ባይቀበሉ ነገ ይቀበላሉ ብዬ በተስፋ ጠብቄ ከእነርሱ አንድና ብቸኛ የሆነውን አምላክ የሚያመልክ ትውልድ ይወጣል በአዳም ልኮዎችን የሚርቅ ትውልድ ይወጣል እነዚህን ጠብቄ ዳግም አስተምራለሁኝ እንጂ እንዲቀሰፉስ አልፈልግም ተመለሱ ብለው መላእክቶችን መለሷቸው ይህ ነው ነብያችን ሰለላሁ አለይሂ ወሰለም ለትውልዳቸው የገለጹበት ፍቅራቸው ነው በጣም በርካታ ነገራቶች አሉ። እነዚህ በቂ ናቸው። ነቢዩ መሐመድ ሰለላሁ አለይሂ ወሰለም ዛሬ ላይ ብቻ ሳይሆን ነገ የትንሳኤ ቀን እንግዲህ ከሰዎች ከአምላክ ፊት በሚቆሙ ጊዜ የዛኔ ህዝብ ሁሉ አምጽ ሄዷል። በርካታው ህዝብ የዛኔ ለእነዚህ ሰዎች ነቢዩ መሐመድ ሰለላሁ አለይሂ ወሰለም አምላክ የምትፈልገውን ጠይቀኝ የሚልባቸው ቀን አለ። ያ ሙሐመድ ሰል ትዕጣ ይላቸዋል። ሐዲስ ላይ ሙሐመድ ሆይ የፈለግከውን ጠይቀኝ ሰጠሃለሁኝ ይባላሉ። የዛኔ እነዚህ በሚላቸው ጊዜ እርሳቸው ያ ረቢ ኡመቲ ኡመቲ ነው የሚሉት። ጌታዬ ሆይ ስለእኔ ሳይሆን ስለትውልዶች ነው የምጠይቀህ ምለምን ይላሉ። ትክክለኛ አፍቃሪያችሁ ማለት በደስታ ጊዜያችሁ አብራችሁ የሆነ ሰው አይደለም። ትክክለኛ አፍቃሪያችሁ ማለት በመከራ ጊዜ ከጎናችሁ ቁሞ አለሁልህ እኔ አብሽር የሚለ ሰው ነው አይደለም? ከጭንቅ ሁሉ ከባድ ጭንቅ ማለት የትንሳኤ ቀን ጭንቅ ነው። ከአምላክ ፊት ቁመህ ወይ ገነፍ ወይገ